በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በአብ ስማምነን አብን ወላዲ ብለን በወልድ ስማምነን ወልድን ተወላዲ ብለን በመንፈስ ቅዱስ ስማምነን መንፈስ ቅዱስን ሰራፂ ብለን ምንም ለአጠይቁ አካላት ሶስት ስላልን በባሕሪ በሕልውና በአገዛዝ አንድ አምላክ ብለን እናምናለን። ሰላም፣ የእግዚአብሔር ቤተሰቦች ሰዎች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች እንደምን አላችሁ? ለዚህች ዕለት ለዚች ሰዓት ያደረሰን የአባቶቻችን አምላክ የኛም አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። የቻናላችን ቤተሰቦች እንደምታውቁትና እንደምታዩት መዝሙረ ዳዊትን ውዳሴ ማርያምን በጽሁፍ በግእዝ ንባቡን ማለት ነው ጨርሰናል። ይህንን እየጸለይን ጠላታችን እንዲያብሎስን ድል እንድንነሳበት ነው። እና አሁን ደግሞ አባቶቻችን በገዳም እለት እለት የሚጸልዩትን የዝሙት ጾር ወይም ደግሞ ይሄ የዝሙት ሃሳብ እንዳይፈትናቸው የሚጸልዩት የዮሐንስ ወንጌል ነው። እና የምንችል ጊዜ ያለን ሃያ አንድ ምዕራፍ አለው የዮሐንስ ወንጌል። ሙሉውን መጸለይ ካልቻልን ግን ሃያ አንዱን ለሰባት ስንከፍለው ሶስት ሶስት ይደርሰናል። ሶስት ሶስት ምዕራፍ በቀን ማለት ነው። ሶስት ምዕራፍ በንጸልይ እጅግ በጣም እንጠቀምበታለን። ዝሙት ለሚፈተነን፣ እንዲሁም አሁን በተለይ በዚህ ዘመን የሚስተዋለው ግብረ አውናን ወይም ደግሞ ግለወሲብ ማስተርቤሽን የሚባለው ለዚህ በጣም ጥሩ ጸሎት ነው። እንዲሁም ራእይ ዮሐንስን እለት እለት ይጸልዩታል። ጥሩ ሐሳብ፣ ጥሩ ህልም፣ ጥሩ ራእይ፣ መልካም ሐሳብ በህሊናቸው በጭንቅላታቸው እንዲታሰባቸው ማለት ነው። እንዲሁም ሌሊት በጎ በጎ ነገርን ያሳያል። መጥፎ ነገር ከምናይ በህልማችን ዝሙት ከምንሰራ ዝንየት ከሚያሳየን ህልመ ሌሊት የምንለው ማለት ነው ይህ ይህ ሲጸለይ እጅግ በጣም ነው፣ እና እነዚህን ሁለቱን በግዕዝ ንባብ እናቀርብላችኋለን። ዋናውን የግዕዝ ትምህርት ከመሰረቱ ጀምሮ እንማራለን። እኛም ቪዲዮ እንሰራለን። ቻናሉን ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። እንዲሁም ለሌላው እንዲደርስ ሼር፣ ላይክ አድርጉ። ያላችሁን ሀሳብ አስተያየት፣ ይህ ቢስተካከል ምትሉትን ደግሞ ልትገልጡልን ትችላላችሁ። ሰላም እግዚአብሔር አይለየን። ወስብሐት ለእግዚአብሔር። ይቆየ